የቻምፒየንስ ሊግ ታሪክ አንድ መቶና ከዛ በላይ ጨዋታዎች ያሸነፉ ክለቦች ስድስት ነበሩ። አርሴናል አትሌቲኮ ማድሪድን ከረመረመ በኋላ ሰባተኛው ክለብ ሆኖ ስሙን አስመዝግቧል። ኧረ እንዲያውም የዘንድሮ የአርቴታ ቡድን አርሴናል ከተመሠረተ ጊዜ አንስቶ ያላደረገውን አሳክቷል። አትሌቲኮ ማድሪድ በአሰልጣኙ ዲያጎ ሲሞኒ ልጅ ጁሊያኖ ሲሞኒ ብልጠት ግብ በማስቆጠር ቀዳሚ የሚሆንበት እድል ተፈጥሮ የነበረ ቢሆንም ይህ አልተሳካም። የጊዮኬሬሽ በአርሴናል ቡድን አባላት እንክብካቤ ተገርሟል። አርሴናል ከደርሶ መልስ ጨዋታ ውጪ በመሆን ቻምፒየንስ ሊጉን 16 ለመቀላቀል እስከ ስምንተኛ ደረጃ ይዞ ማጠናቀቅ ግድ ይሏል። ግን ከፊቱ ሁለት ፈታኝ ጨዋታዎች አሉበት። የትኞቹ ይሆን? ሀፍታይም ስፖርትን እንድትከታተሉና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ሲዩም ፍቃዱ ጋብዛለሁ። 14 ቁጥር በአርሴናል ቤት ትልቅ ቦታ የሚሰጠው ነው። ቲዬሪ ሄነሪ በአርሴናል 228 ግቦችን አስቆጥሮ በረጅም ርቀት የክለቡ ከፍተኛ ግብ አስቆጣሪነትን እየመራ ይገኛል። ቪክቶር ጊዮኬሬሽ ወደ አርሴናል ሲመጣ መደርደሪያ ላይ ከነበሩ ያልተለበሱ ነፃ ቁጥሮች አይኑ ያረፈውም እዚሁ ቁጥር ላይ ነበረም ብዙ አማራጮች አልነበሩም፣ 14 ቁጥር ሳይ መረጥኩ ይላል። ዲያጎ ሲሞኒ አትሌቲኮ ማድሪድን ማሰልጠን ከጀመረ 14ኛ ዓመቱ ላይ ይገኛል። በአውሮፓ ጥብቅ መከላከልን ቅድሚያ ሰጥቶ ቡድኑን በተደጋጋሚ ለአውሮፓ ቻምፒየንስ ሊግም አብቅቷል። የምሽቱ 14 ደቂቃዎች ግን ጥሩ አልነበሩም። በ14 ደቂቃ አራት ጎል ገብቶበት ሙቅ ውሃ በኤምሬት ሳጣሁ ብሎ ክስ ስላቀረበው ቡድን አርሴናሎች በውጤት ቀዝቃዛ ውሃ ቸልሰውበታል። የብቺዜ ሙከራ ተጨርፎ አግዳሚው በመጀመሪያዎቹ ደቂቃ ላይ ቢመልስበትም አርሴናሎች ከረጅም ሳምንታት በኋላ ግብ የሚያስተናግዱበት አጋጣሚም ተፈጥሮ ነበርም። ጠባቂው ዴቪድ ራያ ወደ ኮርና መምቻ ጋር ተጠግቶ የሰራው ስህተት የእጅ ሲወጣ የዲያጎ ሲሞኒ ልጅ ዥሊያኖ ሲ ሲሞኒ በፍጥነት ወርውሮ ለጁሊያን አልቫሬስ አቀብሎ በቀጥታ አልቫሬስ የመታው ኳስ ለጥቂት የግቡን ብረት ታኮ ወጥቷል። ለፈጣን መልሶ ማጥቃት በተደጋጋሚ የአርሴናልን ተከላካይ ለመፈተን ቢሞክሩም አልተሳካም። ከረፍት መልስ ጋብሪኤል ማጋሌሽ ከዴክላን ራይስ የተሻማለትን ኳስ በግሩም ሁኔታ አስቆጠረ ማርቲኔሊ ማይለስ ሉዊስ ስኬሊ ያቀበለውን ኳስ ጆ ኦብላክ መረብ ላይ በግሩም ሁኔታ አሳርፏል። ባለፉት ዘጠኝ ጨዋታዎች ከጎል ርቆ የነበረው ጊዮኬሬሽ ሁለት ግቦችን አክሎ አርሰናል ከረፍት መልስ የተገኙ ድሎችን በአግባቡ ተጠቅሞ አራት ለዜሮ አሸንፎ ወጥቷል። ይህ ድል በቻምፒየንስ ሊጉ አንድ መቶኛውን ድል እንዲያሳካ አድርጎታል። ከዚህ ቀደም መቶ እና ከዛ በላይ ያሸነፉ የእንግሊዝ ክለቦች ሁለት ናቸው። ማንቸስተር ዩናይትድ 125 እና ቼልሲ 102 ጊዜ በማሸነፍ ሶስት ዲጂት ድሎችን ያስመዘገቡ ነበሩ። አሁን አርሴናል ተቀላቅሏል። አርሴናል ወደ ቻምፒየንስ ሊጉ በ2023/2024 ዳግም ከተመለሰ በኋላ በሜዳው ያደረጋቸውን ዘጠኝ ጨዋታዎች በድል መወጣት ብቻ ሳይሆን አንድ ግብ አልተቆጠረበትም፤ 27 ለ0 በአጠቃላይ አሸንፏል። የአውሮፓ ኃያሉ ሪያል ማድሪድ እንኳን ይህንን በየትኛውም አጋጣሚ አላደረገውም። በሜዳው ያደረገውን ዘጠኝ ጨዋታ ግብ ያልተቆጠረበት የመጀመሪያው ክለብ ነው። አርሴናል በቻምፒየንስ ሊጉ ዲያጎ ሲሞኒ አርሴናልን በእጅጉ አድንቋል። ዘንድሮ ከገጠምኳቸው ክለቦች ጠንካራው ሲልም አሞካሽቷል። የቆሙ ኳሶች በእግር ኳስ ውስጥ እጅግ ወሳኝ ናቸው፣ በቻምፒየንስ ሊግ ላይ ደግሞ ቁልፍ ድርሻ አላቸው ሲልም ተናግሯል። አርሴናል ምሽቱን ካስቆጠረው አራት ግብ ሶስቱ ከቆሙ ኳሶች የተገኙ ናቸው። ሚኬል አርቴታ ልጆቻቸውን አድንቀው ስለ ጊዮኬሬሽ እንዲህ አሉ። ጊዮኬሬሽ ይገባዋል። በቡድኑ ውስጥ በብዙ ቦታዎች ላይ እንዴት እየረዳን እንደሆነ የምናውቀው ነን። ባለፉት ቀናት ከግቢ ርቅም ይህ ጊዜ እንደሚመጣ እናውቃለን። ቡድናችን ተገማች እንዲያሆን አድርጓል። ከግቦቹ በኋላ ተጫዋቾች እሱ ጋር ሄዶ ደስታቸውን ሲገልጹ ነበር። ይህንን በቪዲዮና በምስልም አይቻለሁ። የሚያሳየው ተጫዋቹ በቡድን ውስጥ የፈጠረውን ተጽዕኖ ነው። ያለውን ነገር ሳይሰስት ይሰጣል። ኳስ ሲገፋ፣ ኳስ ሲይዝ የሚገርም ነው እንግዲህ ኬኩ ነበረን የሚቀረው ነገርና ሲያነጋግር የነበረው ጎሉ ነበር አሁን ይኸው ሁለት ጎል አስቆጥሯል ይህንን ደግሞ እንደሚያስቀጥለው እተማመናለሁ ብሏል ማርቲኔሊ በሶስት ተከታታይ የቻምፒየንስ ሊግ ጨዋታዎች ላይም ሶስተኛ ግቡን አግብቷል አርሴናል ኖ ከተቋቋመ 138 ዓመት የሞላው ሲሆን በዚህ ጊዜ ውስጥ ዝቅተኛውን ግብ ያስተናገደበት አጋጣሚ ሆኗል ይህ ዓመት በ12 የመጀመሪያ ጨዋታዎች አርሴናል የተቆጠረበት ሶስት ግብ ብቻ ሲሆን ይህ በአርሴናል ታሪክ በዚህ የጨዋታ መጠን የተቆጠረበት አነስተኛው መጠን ነው። አርሴናል በምድቡ ከሚያደርጋቸው ስምንት ጨዋታዎች ሶስቱን በአሸናፊነት ተወጥቷል። ከቀሪ አምስት የቻምፒየንስ ሊግ ጨዋታዎች በሜዳው በቀጣይ ወር ከባየር ሙኒክ እና እንዲሁም ከሜዳው ውጪ ከኢንተር ሚላን ከሚጫወታቸው ሌላ ይፈትኑታል የሚባሉ ጨዋታዎች አይኖሩም። በአዲሱ ፎርማት መሰረት በቀጥታ 16 ውስጥ ለማለፍ ከ36 ቡድኖች እስከ 8ተኛ ደረጃን ማጠናቀቅ ግድ ይላል። አለበለዚያ የደርሶ መልስ ጨዋታ ውስጥ ይገባል። እስከ 24ተኛ ካጠናቀቀም ሀፍታይም ስፖርትን ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። መልካም ቀን ዝዩ ቃጡኝ